ስኬታማ ሰዎችን ስኬታማ ያደረጉ ምስጢሮችና ልማዶች አሉ። እነዚህ ለእነሱ የሰሩ መርሆች ብንተገብራቸው ለሁላችንም ይሰራሉ። ምክንያቱም መርሆች ለማንም የትም ቦታ ስለሚሰሩ። አሁን 12 በ21 ቀን ውስጥ ብንተገብራቸው ህይወታቸውን የሚለውጡ የስኬታማ ሰዎች ልማዶችን አብረን እናያለን። የመጀመሪያው ትልቅ ህልም ይኑር። ሁሉም ስኬታማ ሰዎች ካሉበት ሁኔታ የሚበልጥ ትልቅ ህልም አላቸው። ትንሽ ነገር ይዘው ግን ትልቅ አስበው ይሰራሉ ሺህ ይዘው ሚሊዮን አስበው ይሰራሉ። ትልቅ ህልም ከስኬታማ ሰዎች ጎራ ይቀላቅልሃል። ሁለተኛው ግልጽ የህይወት አቅጣጫ። ሌላው የስኬታማ ሰዎች መርህ የህይወት ግልጽነት ነው። ስኬታማ ሰዎች የሚፈልጉትን ያውቃሉ፣ የሚሄዱበትን መንገድ ያውቃሉ። የህይወት ግልጽነት የስኬት መንገድ ነው። በህይወት የምትሄድበትን ላይ ታውቃለህ። ሶስተኛው ራስህን እንደ ተቀጣሪ ብቻ አትመልከት። ስኬታማ ሰዎች አንዱ መለያቸው ተቀጥረው በሚሰሩበት ዘመን እንኳን ራሳቸውን እንደ ተቀጣሪ ብቻ ይመለከቱ። ተቀጥረው እንኳን የራሳቸውን ስራ እንደሚሰሩበት አይነት ትጋት አላቸው። በስራ ቦታቸው የሚያገኙት እያንዳንዱ እድል ነጋቸውን አስበው ይጠቀማሉ። ቅጥረኛ ነኝ ብቻ የሚል አመለካከት የላቸው። አራተኛ የምትወደውን ስራ። ስኬታማ ሰዎች ስኬታማ ያደረጋቸው የሚወዱትን ነገር መስራታቸው ነው። በህይወት ስኬታማ የሚያደርግህ አንዱ ነገር የምትወደውን ማድረግ መስራት መጀመር። አምስተኛ በልዕቀት አድርገው። ስኬታማ ሰዎች የሚሰሩትን ስራ ሲሰሩ በልዕቀት ነው የሚያደርጉት። እንዲሁ ለማድረግ ያክል የሚያደርጉት ነገር የላቸውም። በሙሉ መሰጠት ሊያደርጉ የሚገባቸውን በሙሉ አቅማቸው ያደርጉታል። ስኬት የምታደርገውን ሁሉ በልዕቀት ስታደርግ የሚመጣ ነው። ስድስተኛ፣ ረጅም ሰዓት በጥንካሬ መስራት። ስኬታማ ሰዎች ረጅም ሰዓት በመስራት ይታወቃሉ። ሚሊነሮች በሳምንት ከሰባ እስከ ዘጠና ሰዓት ይሰራሉ የሚል ጥናቶች አሉ። እንደ ሌሎች ስራቸውን አርፍደው ጀምረው በጊዜ ጥለው ለመውጣት አይቸኩሉም። ረጅም ሰዓት በመስራት ይታወቃሉ። ህልሜ ለምትለው ለምታስበው ነገር እኔ እንደዚህ ይሆናል ብለህ ለምትለው ነገር ምን ያህል ጊዜ ይሰራን ያለው ምን ያህል ሰዓት አጠፋበታለህ? ሰባተኛ የማይቋረጥ መሻሻል። ስኬታማ ሰዎች ያለማቋረጥ ራሳቸውን እያሻሻሉ የሚሄዱ ሰዎች ናቸው። የማይቆም የግል ስብና እድገት መለያቸው ነው። ሁልጊዜ እየተሻሻለ የሚሄድ ህይወት የስኬት ምልክት ነው። ስምንተኛ፣ ስለ ራስ፣ ስለ ቢዝነስ እያንዳንዷን ነገር ተማር። ስለ ራስ ወይም ስለ ቢዝነስ ልታውቅ የሚገባህን ነገር ሁሉ ልታውቅ ያስፈልጋል። ስኬታማ ሰዎች የስራቸውን ውጤት ለድል አይተው ስለ ራሳቸው ሊያውቁ የሚገባቸውን ሁሉ ለማወቅ ይጥራሉ። በስራ ላይ ልታውቅ የሚገባህን ነገር፣ በግል ስብህን አለ ጥንካሬን፣ ደካማ ጎንህን፣ ልትሰራ የሚገባህን ነገር ለይተ ማወቅ አንዱ ከስኬታማ ሰዎች ጎራ የሚቀላቀልህን ልማድ ነው። ጥንካሬን አውቀ ጥንካሬ ላይ ያተኮረ መስራት፣ ደካማ ጎንን ደግሞ እያሻሻልክ መሄድ ያስፈልጋል። ዘጠነኛ ሌሎችን በትጋት አገልግል። ስኬታማ ሰዎች የሌሎችን ሰዎች ችግር ለመፍታት በሚያደርጉት ጥረት ውስጥ ስኬታቸው እየጨመረ ይሄዳል። ስኬት ለሰዎች ልትፈታ በወሰንከው ችግር ውስጥ ነው ያለው። ስኬታማ ሰዎች እንደ ሌሎች ሰዎች ችግሮችን ሲያዩ ቆመው የሚያማርሩና ጣት የሚቀሱ ሰዎች አይደሉም። ያንን ችግር ለመፍታትና ለማሸነፍ በሚሄዱበት ሁኔታ ውስጥ ለራሳቸው ስኬትን ለሌሎች ሰዎች ደግሞ የሚጠቅምን ነገር ቫሊዩ አድ በማድረግ ሊያገኙ የሚገባቸውን ሽልማት ያገኛሉ። እያንዳንዱ ችግር ውስጥ ያ የምትፈልገው ስኬት አለ። አስረኛ ለራስህም ለሌሎችም ታማኝ ሁን። ስኬታማ ሰዎች ስኬት የማደረጋቸው አንዱ ባህሪ ለራሳቸውና ለሌሎች ታማኝ መሆናቸው ነው። ታማኝነት ወደ ሕይወት የመጡ እድሎችና ሰዎች ጋር ዘላቂና ጠቃሚ ግንኙነት እንዲኖርህ ያደርጋል። ታማኝነት በምንም የማይተካ ፣ አንዴ ካጣሁ የማትመልሰው ውድ የስኬታማ ግንኙነት ቁልፍ ነው። ቅድሚያ የምትሰጠውን ለይ። ቅድሚያ የምትሰጣቸውን ነገሮች ለይና በሙሉ ነገር ትኩረት አድርግባቸው። በህይወት መንገድ ብዙ ትኩረትን የሚፈልጉ ነገሮች አሉ። ሁሉም ግን ቅድሚያ የሚሰጣቸው አይደሉም። ስኬታማ ሰዎች ቅድሚያ የሚሰጡትንና የማይሰጡትን ነገር ለይተው ማወቃቸው ስኬታማ አድርጓቸዋል። ስኬታማ ሰዎች ቅድሚያ የሚሰጡትን ነገር ለይተው ካወቁ በኋላ ሙሉ ኃይላቸውና ትኩረታቸውን በጉዳዩ ላይ አድርገው ወደ ስኬት ያመጡታል። እነዚህ ስኬታማ ሰዎች ስኬታማ ያደረጉ ልማዶች ናቸው። በህይወት ማየት የምትፈልገውን ያንን ስኬት ለማየት ማምጣት የምትፈልገውን ያንን ነውጥና እድገት ለማምጣት ከፈለግ እነዚህን መርሆች በሚቀጥሉት 21 ቀናት ውስጥ ወደ ህይወት ተግብራቸውና ለውጥን ከአሁን ጀምሮ ማየት ጀምር። በማድረግ ለውጥን የሚያመጣ እንጂ ቆሞ የሚያማረር ሰው አትሆን። ስኬታማ ሰዎች በማድረግ ይታወቃሉ። ፕሊስ ሰብስክራይብ፣ ሼርን፣ ላይክን ኮሜንት አድርጉ።